ሰላም ጤና ይስጥልኝ። ውድ የአራተኛ ክፍል ተማሪዎች በምዕራፍ ዘጠኝ ጊዜን እንዴት እንለካለን የሚል መወያያ ነጥብ ይዤ መጥቻለሁ። ሁሉ ተማሪዎች በተለያዩ ምክንያት ለረጅም ጊዜ ጠፋ ብያለው። በእርግጥ ጥያቄዎች ብሔራዊ ፈተና የሚሆኑ ጥያቄዎችን ስድስተኛ ክፍሎች ላይ እና ስምንተኛ ክፍሎች ላይ ዛሬ በማዘጋጃ ስረት ምድኩና በተለያዩ ምክንያቶች ነው። ምዕራፍ ዘጠኝ ጊዜ ይላል። ደስ የሚል ርዕስ ጊዜ። ይህን ምዕራፍ ከተማራችሁ በኋላ በሰዓት በደቂቃ እና በሰከንድ መካከል ያለው ዝምድና ሰዓት፣ ደቂቃ ያለን እና በሰዓት በደቂቃ መካከል በሰከንድ መካከል ያለውን ልዩነት፣ አንድ ሰዓት ስንት ደቂቃ ነው? አንድ ደቂቃ ስንት ሰከንድ ነው? እንዲሁም በቀናትም እናያለን። ከአንድ መስፈሪያ ምድብ ወደ ሌላ መስፈሪያ ምድብ መቀየር፣ አሁን እንዳልኳችሁ አንድ ሰዓት ወደ ደቂቃ መቀየርን። አንድ ሰዓት ሞላ ሲባል ስንት ደቂቃ ቆየ ማለት ነው የሚለውን ሌላ የጊዜ መስፈሪያ ምድቦችን ማወዳደር ማወዳደር በደቂቃ የተሰጠን ለምሳሌ አርባ ደቂቃ እዚህ ጋር ሃምሳ ደቂቃ ወይም ደግሞ በተለያየ መስፈሪያ በተለያየ መስፈሪያ ደቂቃና ሰከንድ በደቂቃና በሰከንድ ይሰጣችሁና እንደማለት ነው። እንግዲህ እየተማርነም እና ማወዳደር ትችላላችሁ። ዋና ዋና ቃላት ያ በዚህ ምዕራፍ ላይ ዋና ዋና ቃላት ሰዓት ሰዓት ምንድነው ደቂቃ ምንድነው ሰከንድ ምንድነው በአሁኑ ጊዜ በርግጥ እነዚህን ነገሮች አትቸገሩም ሞባይል አለ ሰዓት ባይኖር እንኳን እሺ በሶስተኛ ክፍል የሂሳብ ትምህርታችሁ ሰዓትና ደቂቃ የጊዜ መስፈሪያ ምድቦች መሆናቸውን እንዲሁም ሰዓት እንዴት እንደሚነበብ ተምራችኋል የስ በሰዓትና በደቂቃ መካከል ያለው ዝምድና አይታችኋል። ስ በተጨማሪም ቀን፣ ሳምንት፣ ወርና ዓመት ከሰዓት ጋር ያላቸውን ዝምድና ተምራችኋል። በዚህ ምዕራፍ ደግሞ ሌላ የጊዜ መስፈሪያ የሆነውን ሰከንድ ከሌሎች የጊዜ መስፈሪያ ምድቦች ጋር ያለውን ዝምድና ትማራላችሁ ይላል። በጣም አሪፍ። በመቀጠል ተግባር ይህ ይህ ተግባር በዚህ መጽሐፍ ላይ ይህ ተግባር ዓላማው ምንድን ነው? አሁን ልጠይቃችሁ ነው፣ ጠይቃችኋለሁ። ምን ያክሉን መመለስ ትችላላችሁ? ይህንን ጥያቄ እናልፈዋለን። ምዕራፉን እንወያይና እንደገና ተመልሼ መጥቼ እነዚህን ጥያቄዎች ጠይቃችኋለሁ። ምዕራፉን ከጨረስን በሌላ ውይይት ማለት ነው በዛን ሰዓትም ልክ ስሜታችሁ የዚሁ አይነት ከሆነ የዚህ ምዕራፍ መማር ጥቅም አልነበረውም ማለት ነው እንልና እንወስናለን። ያው ካስረናል። ነገር ግን አሁን መመለስ ሳትችሉ ቀርታችሁ ከተማርን በኋላ ተመልሼ መጥቼስ ጠየቃችሁ ግን መመለስ ከቻላችሁ የተማርነው ትምህርት ፍሬ አፍርቷል ማለት ነው የሚለውን እንይዛለን። እሺ፣ ልጠይቃችሁ እስኪ የመልሳችሁ ትመልሱ ጊዜ የምንለካው ለምንድን ነው? አንዱ ጥያቄ ይህ ነው። ሁለተኛ ጊዜን የምንለካው እንዴት ነው? ሶስተኛው ጥያቄ የሚከተለውን ሰዓት በመመልከት በተከታዮቹ ጥያቄዎች ጥያቄዎች ትመልሳላችሁ። ምስሉን በማየት ማለት ነው። ከሰዓት ሰሌዳው ይህ ማለት ነው ከሰዓት ሰሌዳው ላይ አጠር እና ወፈር ያለው አመልካች የምን ቆጣሪ ነው? ጭን ማለት ነው። አጠር እና ወፈር ያለች ይህ የምን ቆጣሪ ነው? እሺ፣ አሁን አልነግራችሁ ማለት እናንተ ከመለሳችሁ ጥሩ፣ ካልመለሳችሁት ችግር የለውም። አሁን እሺ፣ ከሰዓት ሰሌዳው ላይ ረዘም እና ወፈር ያለው አመልካች የምን ቆጣሪ ነው? ረዘም ያለው ሲባል ይህም ረጅም ነው አይደል? ነገር ግን ወፈር ያለው ሲለን እዚህ ጋ ያመጠን አልባት ይህንን ነው። ይሄ የምን ቆጣሪ ነው? ከሰዓት ሰሌዳው ላይ ቀጠን እና ረዘም ያለው አመልካች የምን ቆጣሪ ነው? ይች ማለት ነች። ለእናንተ አልፈውና እንቀጥላለን። እሽ፣ በመቀጠል በጊዜ መስፈሪያ ምድቦች መካከል ያለው ዝምድና አሁን እንግዲህ እዚህ ጀመር ነው ውይይታችን። አንድ ሰዓት አንድ ሰዓት ሰዓትን ከዚህ ቀደም ስለ ርዝመት ስለ ርዝማኔ መስፈር ማለት ነው ስለ ኪሎ ሜትር፣ ሜትር፣ ኢንች፣ ሴንቲሜትር ስናወራ አንድ ሜትር በኪሎ ሜትር አንድ ኪሎ ሜትር ስንት ሜትር ነው? አንድ ሜትር ሴንቲሜትር ነው። እያን ከትንሽ ወደ ትልቅ፣ ከትልቅ ወደ ትንሽ ከዚህ ቀደም ባሉ ምዕራፎች ላይ ስንዋይ እርግጠኛ ነኝ ታስታውሳላችሁ። ሌላ ደግሞ ስለ ይዘት ይዘት ክብደትን ኪሎግራም፣ ግራም፣ ሚሊግራም፣ ቶን እነዚህን እያነጻጸን ስናወራ አውርተናል። ይህን ማስታወቁ ካላችሁ ወይም አሁን ቅማምላችሁ ነገር ግራ እየገባችሁ ካላችሁ ከዚህ ቀደም ባሉ ውይይቶች በቃ በቀጥታ ከዚህ ቪዲዮ ወደኋላ ወደኋላ እየተመለሳችሁ መሄድ ነው። እዛ ላይ አሉላችሁ እና የምንላችሁ ፈልጌ ነው። እዛ ላይ ኪሎ ሜትርን ወደ ሜትር እንደቀየር ነው ሁሉ እዚህም አንድ ሰዓት ሞላ ሲባል በደቂቃ ግለጹ ከተባላችሁ 60 ደቂቃ ነው። 60 ደቂቃ፣ 60 ደቂቃ ቆየሁ ካለ አንድ ሰው 60 ደቂቃ ቆየሁኝ እኮ ሲል አንድ ሰዓት ቆየሁ ማለት ነው። አሁን እዚህ ላይ እንግዲህ ሰዓት መቁጠር ካለው ጠቀሜታ አንዱ አንዱ ሬላቲቪቲ ወይም ንጽጽርን ለማሳየት ማለት ነው ምን ያክል ያ ሰው በዛ ቦታ ላይ እንደቆየ ወይም ደግሞ ምን ያክል ጊዜ ቆይቶ መምጣት እንዳለበት ወይም ደግሞ ምን ያክል ጊዜ ቆይቶ መሄድ እንዳለበት። ለምሳሌ እናንተ በክፍል ውስጥ ስትማሩ ከጠዋቱ ሁለት ሰዓት ሊሆን ይችላል። እንደ አንዳንድ ቦታዎች ደቂቃ ልዩነት ሊኖሩ ከቻሉ አይደኖ ግን ሁለት ሰዓት ትጀምሩና ስድስት ሰዓት ከሩብ ትጨርሳላችሁ፣ የጠዋት ስትሆኑ ሰዓት እንግዲህ የከሰዓቶቹ ደግሞ ከስድስት ሰዓት ከሩብ በኋላ ወደ ክላስ ሲገቡና ስድስት ሰዓት ተኩል መማር ጀምረው ለ1 ሰዓት ሰዓት ሩብ ጉዳይ አካባቢ ድረስ ይቆያሉ። አሁን ልብ አድርጉ የሰዓት ቆጠራ ከሌለ እናንተ የምትጨርሱት የት ላይ ነው? እነዚያ የሚመጡት ስንት ሰዓት ላይ ነው? መግባባት አይኖርም ማለት ነው። ሰዓት ቆጠራ ሲኖር ግን እነዚያ የሚጨርሱበት የጧቶቹ የሚጨርሱበት ይታወቃል። የከሰዓቶቹ የሚመጡበት ካለምንም መጉላላት መገናኘት ለያየት ስራ መስራት መጀመር መጨረስ እንችላለን ማለት ነው። አንዱ ክፍል ነው በዚሁ አጋጣሚ። ስለዚህ አሁን ለምሳሌ ወደኋላ መለስ አድርጌ ጊዜን ጊዜን የምንለካው ለምንድን ነው የሚለውን መመለስ በትንሹ የቻላችሁ ይመስለኛል። ነገር ግን አሁን አንዳረቅም ችግር የለም። ወደ ከዛ ደቂቃ አንድ ደቂቃ ደግሞ ስንት ሰከንድ ነው? አንድ ደቂቃ 60 ሰከንድ ነው። እሺ አንድ ሰዓት አንድ ሰዓት በሰከንድ ነው ያስገምጠው ሦስት ሺህ ስድስት መቶ ሰከንድ ነው። በሰከንድ ሰዓትን በደቂቃ ሰዓትን በሰከንድ ሲገልጽ እነዚህን መያዝ ይኖርባቸዋል። አንድ ኪሎ ሜትር አንድ ኪሎ ሜትር አንድ ሺህ ሜትር ነው እንደምንለው ማለት ነው። እዚህ ጋር መረጃዎች አሉ። የሚከተሉትን ድርጊቶች ከተማሪ የግል ጊዜ አጠቃቀም ጋር የተያዙ ስለሆኑ በትክክል በማንበብ በዲጂታል እና በአናሎግ ሰዓት በመጠቀም መልሱ ይላል። በዲጂታል ማለት እዚህ ጋር ቁጥሮች እንድናስቀምጣቸው ሶስት ሰዓት ከሃምሳ ሶስት ለምሳ ከሃምሳ ሶስት እያልን እንድንሞላ ነው እና ሰዓት በቃላት እዚ ጋ በዲጂታል ሰዓት በአናሎግ ሰዓት እንድናስቀምጣቸው ነው የሚለው ከእንቅልፌ ይነቃለህ ይላል። አንድ ሰው እንቅልፉ የሚነቃው ስንት ሰዓት ላይ ነው? አስራ ሁለት ሰዓት ከሆነ እንግዲህ አስራ ሁለት ሰዓት እዚ ጋ አስራ ሁለት ሰዓት ብሎ ይሞላል። አስራ ሁለት ሰዓትን በዲጂታል በአናሎግ ስናስቀምጥ እንደሚከተለው አንዱ ምሳሌ ያሳያችሁ አሁን እዚህ ጋር አስራ ሁለት ብሎ ይሞላል ማለት ነው በዲጂታል ሲሆን አንድ ሁለት ዜሮ ዜሮ አስራ ሁለት ሰዓት። እነዚህ ያቸው እዚህ ጋር ነጭ ነጭ ሁለት ነጥቦች ማለት ነው። እሺ በአናሎግ አስራ ሁለት ሰዓት ሲሆን እዚህ ጋር አስራ ሁለት ሰዓት ላይ እናሳያለን። ሁሉም ሰዓት ቆጣሪውም ሶስቶቹ ብዙ ጋ ይሆናሉ ማለት ነው። እሺ ቁርስ የንበላሉ ቁርስ ለምሳ አስራ ሁለት ሰዓት ከሆነ የምንነሳ ቁርስ የምበላው አንድ ሰዓት ከሆነ አንድ ሰዓት አንድ አንድ ሰዓትን በዲጂታል ዜሮ አንድ ይህ አንድ ሰዓት ነው። ዜሮ አንድ ማለት አንድ ሰዓት እሺ ዜሮ ዜሮ አንድ ሰዓት እዚህ ጋር ስናመለክት አንድ ሰዓት ላይ ሰዓት ቆጣሪዋ አጭር ነች። ሰዓት ቆጣሪዋን በአጭሯ እናስቀምጣታለን ማለት ነው። እሺ ትምህርት ቤት ደርሳለሁ። ትምህርት ቤት ስንት ሰዓት ላይ ትደርሳላችሁ? ለሁለት ሩብ ጉዳይ። በቃላት ለሁለት ሩብ ጉዳይ ለሁለት ሩብ ጉዳይ ብለን እንጽፋለን እዚህ። እሺ እዚህ ጋር ለሁለት ሩብ ጉዳይ ማለት ዜሮ አንድ ከአርባ አምስት። ለሁለት ሩብ ጉዳይ በዲጂታል በአናሎግ። ይሄው ሩብ ጉዳይ የሚያሳየው ሰዓቶች እንግዲህ እዚህ ጋር ለማሳየት አንድ ሰዓት ሁለት ሰዓት ሶስት ሰዓት ሰዓቶችን እንደዚህ ናቸው። በ ለማሳየት በሰከንዶች ግን እዚህ ጋር ምን ቆጣሪዋ ደቂቃ ቆጣሪዋ፣ አጭሯ ደግሞ እዚህ ጋር ትሆናለች በአንድ ላይ አጭሯ አንድ ላይ ትሆናለች። በዚህ መሰረት ስለዚህ ትምህርት መማር እጀምራለሁ ሁለት ሰዓት ላይ ሁለት ሰዓት ላይ እዚህ ጋ ሁለት ሁለት ነው። ዜሮ ሁለት ዜሮ ዜሮ ሁለት ሰዓት ላይ ሲሆን እዚህና እዚህ ይሆናሉ። አጭሯ ሰዓት ቆጣሪዋ አጭሯ ሰዓት ቆጣሪ ነች። አንዴ ወደ ምስሉ ልመልሳችሁ። ይቺ ምስል እንጠቀም እና ይቺ አጭሯ ይቺ ፓርት ሰዓት ቆጣሪ ነች። ይቺ ደቂቃ ቆጣሪ ነች። ይቺ ሰከንድ ቆጣሪ ነች። እሺ ትምህርት ጨርሼ ቤት ይመለሳለሁ ስድስት ሰዓት ከሩብ እንበለው። ስድስት ዜሮ ስድስት ከሩብን ለማሳየት አስራ አምስት እዚህም ሰዓት ቆጣሪው ስድስት ሰዓት ላይ ይሆናል። ደቂቃ ቆጣሪው ከሩብ ከሩብን የሚያሳየው ሶስት ላይ አሁን አንዴ በዚህኛው አንድ ቁጥር ላይ ከአምስት ከአስር ሁለት ቁጥር ላይ ከሩብ ሶስት ቁጥር ላይ ከሀያ አራት ቁጥር ላይ ከሀያ አምስት አምስት ቁጥር ላይ ተኩል ስድስት ቁጥር ላይ ሀያ አምስት ጉዳይ ሰባት ቁጥር ላይ ሀያ ጉዳይ ስምንት ሩብ ጉዳይ ዘጠኝ አስር ጉዳይ አስር አምስት ጉዳይ አስራ አንድ ላይ ነው ደቂቃ ቆጣሪዎች የሚያርፉት በዚህ መሰረት እነዚህ የመሙለት ነው ወደ መኝታ አይዳለሁ እንግዲህ የምትሞሉበትን ሰዓት እዚህ ላይ ደግሞ ዲጂታል በዲጂታሉ ስንጠቀም ማለት ነው በዚህ በኩል ዜሮ አንድ ዜሮ ሁለት ዜሮ ሶስት ዜሮ አራት ዜሮ አምስት ዜሮ ስድስት እስከ አስር ላይ ስንደርስ፣ ብቻ አስር ስንደርስ አስር እንጽፋለን ማለት ነው። አስር ሰዓቱን በዚህ መሰረት ነው የምናስቀምጠው። አስር፣ አስራ አንድ፣ አስራ ሁለት እያልን እንጽፋለን ማለት ነው። የሰዓቱ አቆጣጠር ደግሞ ዜሮ አምስት ከሆነ ከአምስት እሺ ዜሮ ማን ነው? አስር ከሆነ ከአስር እሺ አስራ አምስት ከሆነ ከሩብ። እሺ ሀያ ከሆነ ከሀያ እሺ ሀያ አምስት ከሆነ ከሀያ አምስት እሺ ሰላሳ ከሆነ ከሰላሳ እመን ነው ተኩል። ከሰላሳ አምስት ከሆነ ሀያ አምስት ጉዳይ ሀያ አምስት ጉዳይ ከአርባ ከሆነ ምክንያቱም ከ25 ጉዳይ እየተባረበት መንገድ 25 ስለጎደለው ከአርባ ከሆነ ሃያ ጉዳይ፣ ከአርባ አምስት ከሆነ ሩብ ጉዳይ፣ ሩብ የጎደለው። ከሀምሳ ከሆነ አስር ጉዳይ፣ አስር የጎደለው ለስልሳ። ከሀምሳ አምስት ከሆነ አምስት ጉዳይ። እነዚህ ናቸው። በመካከል ያሉትስ ካላችሁ ደግሞ ለምሳሌ ከዜሮ አንድ ከሆነ በሙሉ ሰዓቱ ነው የሚወሰደው። ከዜሮ ሁለት ከሆነም በዛው ሰዓቱ ነው የሚወሰደው። ለምሳሌ እዚህ ጋ አስራ ሁለት ሰዓት ካለ አስራ ሁለት ሰዓት አስራ ሁለት ከዜሮ አንድ ከሆነ አስራ ሁለት ሰዓት ነው የሚባለው። ከዜሮ ሁለትም አስራ ሁለት ሰዓት ነው የሚባለው። ቅርብ ናቸው። ከዜሮ ሶስት ሲሆን ከአምስት ይባላል ከዜሮ ለአምስት የቀረበ ስለሆነ ከዜሮ አራትም ከአምስት ይባላል። ከዜሮ አምስትም ከአምስት ይባላል። ከዜሮ ስድስትም ከአምስት ነው በሚለው ነው የሚወሰደው። ከዜሮ ሰባትም ከአምስት በሚል ነው የሚወሰደው። ከዜሮ ስምንት ሲሆን ግን ከአስር ይባላል። ከዜሮ ዘጠኝ ከአስር ይባላል። ከአስር ያው ከአስር ነው። ከአስራ አንድ ከሆነ ከአስር ከአስራ ሁለት ከሆነ ከአስር አስራ ሶስት ከሆነ ከአስር አለ ነው ከአስራ ሶስት ከሆነ ከሩብ ከአስራ አራት ከሆነ ከሩብ ከአስራ አምስት ከሆነ ከሩብ፣ አስራ ስድስትም ከሩብ፣ አስራ ሰባትም ከሩብ አስራ ስምንት ከሆነ ግን ከሃያ ባጭሩ። ከዋናው ላይ ለምሳሌ ከአምስት ከሚለው ላይ እንሄድና ከአምስት ከሚለው ላይ እንሄድና ዜሮ አምስት አለ ከአምስት ሲጻፍ ዜሮ አምስት ከአምስት ላይ ወደ ኋላ ሁለትና ወደፊት ሁለቶቹ በእሱ ስር ናቸው። በሚለው መውሰዱ ከአስር ከሆነ ከአስር ላይ ወደኋላ ሁለትና ወደፊት ሁለት በሱ ክልል ናቸው የሚቆጠሩት። እነዚህ ተዳጋሚቸው። እሺ ስሌቶች በጊዜ መስፈሪያ ምድብ ላይ የሚለውን በሚቀጥለው በክፍል ሁለት እመጣበታለሁ። መምህር መመር ነኝ። አመሰግናለሁ ለዛሬ ቻው።